ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። ኢትዮጵያ በቀጣይ አመታት የአፍሪካን ትርክት በመገንባት ስራ ቅደም ግንባር ቀደም ተግባራት እንደምታከናውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የፖልስ ኦፍ አፍሪካ ሚዲያ መረቀብ ስራ አስጀምረዋል። ሚዲያ የአፍሪካን ገጽታ መግለጫ እንደሚሆን ተገልጿል። ኢትዮጵያውያን፣ ኢኮኖሚያችን እያደገ ሲሄድ በአፍሪካ ትርክት ውስጥ ግል ስፍራ መጫወት ኃላፊነታችን መሆኑን አይቀረኑ ሲሉም ገልጸዋል። ባለፉት ሰባት ዓመታት ሰፋፊ የመሰረተ ልማት ግንባታዎች ተሰርተዋል ያሉት ጠቅላይ ሚኒስትሩ ለአብነት ኢቢሲ በአፍሪካ ትልቅ የሚባል የሚዲያ መሰረተ ልማት ገንብታል ብሏል። በድጎማ ባጀትና በጋራ ገቢዎች ክልሎች ተጠቃሚ እየሆኑ ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። ምክር ቤቱ የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ያቀረበውን የ2018 በጀት እቅድ አጥቋል። በሌላ በኩልም የሚነሱ የማንነትና የአስተዳደር ወሰን ጥያቄዎች በተገቢው ትኩረት በመስጠት ምላሽ መስጠት እንደሚገባ ተገልጿል። የፌዴሬሽን ምክር ቤት የማንነት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ ያቀረበውን የ2018 ባጀት እቅድ ተወያይቶም አጽድቋል። የአፍሪካ አቅም ግንባታ ፋውንዴሽን የአገሪቱን የአቅም ግንባታ ለማሳደግ እየሰራ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ተናገሩ። ሰላሳ አራተኛው የአፍሪካ አቅም ግንባታ ፋውንዴሽን ዓመታዊ የብር ስብሰባ በአዲስ አበባ ተካሂዷል። በመድረኩ የገንዘብ ሚኒስትር አህመድ ሺደ የተቋሙ ዋና ስራ አስፈጻሚ መሐመድ በጉ ጨምሮ የአፍሪካና የዓለም አቀፍ ተቋማት ተዋካዮች ተሳትፏል። ቦርዱ ትላንት ስብሰባውን የአፍሪካ አቅም ግንባታ ፋውንዴሽን ዓመታዊ አፈጻጸም እና የፋይናንስ ሪፖርት ላይ ትኩረት አድርጎ መክሯል። በተጨማሪም የፋውንዴሽኑ ፕሮጀክትና ተቋሙን ሊያጠናክሩ በሚችሉ ጉዳይ ላይ ምክክር ተደርጓል። ፋውንዴሽኑ የአፍሪካን አቅም ግንባታ ለማሳደግ እየሰራ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ተናግረዋል። በኮንስትራክሽን ዘርፍ የሚስተዋሉ ተግዳሮችን ለመቅረፍ የሚያስችል የግንባታ ቁጥጥር መረጃ ስርዓቱ ይፋ ተደረገ። የከተማና መሰረተ ልማት ሚኒስቴርና የኢትዮጵያ ኮንስትራክሽን ባለስልጣን ከኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ጋር በመሆን ያለመ ስለመሆኑ ተገልጿል። የመረጃ ስርዓቱ ለሀገራዊ ኢኮኖሚ እድገት ሀያ በመቶ ድርሻ ያለው የኮንስትራክሽን ዘርፍ በማዘመን ይበልጥ ምርታማ እንዲሆን እንደሚያገዝ ነው። ብሔራዊ ሲስተሙ የኢትዮጵያውያን የኮንስትራክሽን ዘርፍ ግልጽ እና ቀልጣፋ ትክክለኛ መረጃም በመጠቆም ፖሊሲ አውጮች ትክክለኛ ውሳኔ እንዲወስኑ፣ ኢንቨስተሮችም እንዲጠናከሩ የሚያገዝ መሆኑን ተገልጿል። ከናሽናል አይዲ ጋር የተሳሰረ በመሆኑ ሀሰተኛና ብልሹ አሰራር መቅረፍ የሚያችል የዲጂታል አሰራር ስለመሆኑ ተጠቁማል። በተቆጣጣሪው አካል እና ሌሎች የዘርፉ ተዋናዮች መሀል መተማመንና የሚፈጥር ዘመናዊ አሰራር ነው ተብሏል። የታላቁ የኢትዮጵያ ሕዳሴ ግድብ ግንባታ በስኬት በመጠናቀቁ እንዳስደሰታቸው የኦሮሚያ ሰራተኛና ማህበራዊ ጉዳይ ቢሮ የተለያዩ ማህበራት ገለጹ። የታላቁ ሕዳሴ ግድብ የኢትዮጵያውያን ሕብረት የታየበት መሆኑን ማኅበራቱ ተናግረዋል። የሕዳሴ ግድብ ለሕብረተሰቡና ለሀገር እድገት ትልቅ አቅም ይፈጥራል ሲሉ ማህበራቱ ገልጸዋል። የኦሮሚያ ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አራርሶ ቢቅላ እንደገለጹት ማህበራቱ ለዳሴ ግድብ ግንባታ የቦን እንዲሁም ሌሎችም ድጋፍ ማድረጋቸውን ተናግረዋል። በመጨረሻም የኢትዮጵያ በአፍሪካ ነጻ የንግድ ቀጠና የመጀመሪያ የንግድ ጭነቷን መስከረም 29 ቀን 2018 ዓ ም ለማድረግ ዝግጅት ማጠናቀቁን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በመጀመሪያው የካርጎ ጭነት አገልግሎት የሚላኩ ምርቶች ስጋ፣ አትክልትና ፍራፍሬ መሆናቸውን ይፋ ተደርጓል። አገልግሎቱ መጀመሩ ለኢትዮጵያውያን አምራቾችና ላኪዎች ሰፊና የተረጋገጠ ገበያ የሚፈጠር ነው ተብሏል። የማስጀመሪያ ምራ ገብሩን አስመልክቶ የንግድና ቀጣናዊ ትስስር ሚኒስቴር የንግድና ትስስር ወጪ ንግድ ፕሮሞሽን ዘርፍ ሚኒስትር ዴኤታ ያስሚን ውሃብረቢን ለመገናኛ ብዙሃን መግለጫ ሰጥተዋል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።